ስሜ የቁም ነገር ወንዴ ይባላል። አሁን እዚህ ያለነው በኢትዮጵያ ጉምሩክ ኮሚሽን አዋሽ ጉምሩክ ቅርንጫፍ ጽህፈት ቤት የውርስ መጋዘን አስተዳደር ግቢ ውስጥ ነው የምንገኘው። ይህ የምታየው ጠቅላላ በግቢያችን ውስጥ ያሉ በተለያየ ቦታ ላይ በአዋሽ ኬላና እንደዚሁም ደግሞ ባልበረከት ኬላና እንደዚሁም በቅርቡ በተከፈተው በመታር አካባቢ ጋር የሚገኙ ህገወጥ የሆኑ እቃዎች በውርስነት ተከማችተው የሚገኙበት ስፍራ ነው። እነዚህ የምታያቸው መኪኖች በአብዛኛዎቹ የህግ ጉዳያቸውን ያልጨረሱና እንደዚሁም ደግሞ የህግ ጉዳያቸውን ሲጨርሱ ወደ ጨረታ ሂደት ውስጥ የሚገቡ ናቸው። አጠቃላይ ስለ ውርስ እቃ መጋዘን የስራ ሂደት አጠር ባለ ሁኔታ ለመግለጽ ያክል እቃዎች ከኬላ ከተለያዩ ኬላዎች ቅድም ከጠቀስኳቸው ኬላዎች አካባቢ ጋር ይመጣሉ፣ ውርስ ተደርገው ከዛ ወደ ዋናው በዚሁ ባለንበት አሁን በምንገኝበት መጋዘን ግቢ ውስጥ ይከማቻሉ። ያ ከሆነ በኋላ በሙዴ 265 ነው ዳይሬክትሊ ገቢ የሚሆኑት። አንዳንዶቹም ደግሞ የህግ ክርክር ያለባቸው በሙዴ 270 ላይ እቃዎቹ ገቢ ይሆናሉ። እቃዎቹ ገቢ ካደረግን በኋላ በሙዴ 265 ላይ ገቢ የሆኑትን እቃዎች ኖርማሊ ፕሮሰሳቸው ስላለቀ ወደ ሽያጭ ውስጥ ነው የምናስገባቸው። ሽያጭ ማለት ደግሞ በተለያየ መንገድ ነው የምናስወግደው። በእቃ ወጋገድ ቡድን በሽያጭ እናስወግዳለን። እንደዚሁም ደግሞ የመጠቀሚያ ጊዜ ያለፈባቸው እቃዎች ደግሞ በማቃጠልና በማውደም እንደዚሁም ደግሞ ከዋና መስሪያ ቤታችን ከኮሚሽናችን በሚጻፍልን ድብዳቤ መሰረት ደግሞ አንዳንድ እቃዎችን በስጦታ መልክ የምናስተላልፍበት ወይ ደግሞ ለሰብዊ እርዳታ የምናስተላልፍበት ሁኔታዎች አሉ። በእንደዚህ አይነት መልኩ እናደረጋለን። እቃዎችን የምናስወግድበት ሁኔታዎች አሉ። እንደዚሁም ቅድም እንደተናገርኩት ኤክስፓየር ዴት ያደለፈባቸውን እቃዎችም እና ደግሞ አንዳንድ ልባሽ የሆኑ ጨርቆችም ደግሞ በተመለከተ ኖርማሊ በሌላ አይነት መንገድ የምናስወግድባቸው ሁኔታዎች አሉ። አዝሆል አጠቃላይ ስናይ በብዛት በጣም በጣም በብዛት የሚባሉ እቃዎች ናቸው። እኛ እዚህ አዋሽ ጉምሩክ ውስጥ እየገቡ የሚገኙት በሽያጭ በምናስወግድበት ጊዜ አንደኛ እቃዎች ኖርማሌ ከውርስ እቃ መጋዘን አስተዳደር ወደ እቃ ወጋገድ ጋር ይመጣልናል። እቃ ወጋገድ ደግሞ ያንን እቃዎችን ሊስታውት አድርጎ ካታጎራይዝ ያደርጋል። ስፔር ከሆነ በስፔር መልክ፣ አልባሳት ከሆነ በአልባሳት፣ ምግብ ነክ ከሆነ በምግብ ነክ እያለ ካታጎራይዝ እናደርግና ሰነዶችን አደራጅተን ለዋጋ ትመና እንካለን ዋጋ በዛ መልኩ እቃዎችን ዋጋ የእቃዎችን ዋጋ ተምኖ ይልክልናል። እቃዎች ዋጋ ከተተመኑ በኋላ እኛ ሰነዱን አዘጋጅተን ወደ ጨረታ ሽያጭ ነው የምናስገባው። የጨረታ ሽያጩም ደግሞ ያው እንደሚታወቀው በመመሪያው እንደሚለው መጀመሪያ ላይ ሰነዱን መቶ ብር ይሸጣል። መቶ ብር ሰነዱ ከተሸጠ በኋላ ያ ተጫራች ጨረታ ላይ ለመሳተፍ ብቁ ነው ማለት ነው። ንግድ ፍቃዶችና የተለያዩ አስፈላጊ የሆኑ ዶክመንቶችን አሟልቶ ጨረታ ላይ ይቀርባል። ጨረታ ላይ ከቀረበ በኋላ ካሸነፈ ያሸነፈበትን እቃ ዘርዝረን አዋርዱን እንጽፍለታለን። የዚህ ጨረታ አሸናፊ በመሆነህ ክፍያውን ከፍለህ እቃውን እንድታነሳ የሚል ደብዳቤ ይጻፍለታል። በዛ መሰረት መጥቶ ክፍያውን ከከፈለ በኋላ በገቢ ሂሳብ አማካኝነት ገንዘቡ ክፍያው ይሰበሰባል። ከዛ በኋላ ለውርስ ዕቃ መጋዘን አስተዳደር ይተላለፋል። ውርስ ዕቃ መጋዘን ደግሞ ክፍያው ስለመከፈሉ አረጋግጦ እቃዎችን በዛ መልኩ በተሰጠው ዝርዝር እቃ መሰረት ወጪ አድርጎ የምናስወግድበት እና ገቢ የምንሰበስብበት ሁኔታዎች አሉ ማለት ነው። እሺ ያው ቅድም እንደነገርኳችሁ እዚህ ሚያ አብዛኛው እዚህ የምናከናውነው እንደ አዋሽ ቅርንጫፍ የውርስ እቃ መጋዘን ነው። የተለያየ አይነት የመጋዘን አይነቶች ቢኖሩም ቦንደድ ዌርሃውስ እና የተለያዩ የተለያዩ ቢኖርም እኛ ግን የውርስ እቃዎችን ነው እንትን የምናደርገው የሚመለከተን። ስለዚህ ውርስ እቃዎችን ደግሞ ቅድም እንደተናገርኩት በሞዴ ሁለት ገቢ ይሆናሉ። ውርስ የተደረጉ ቴምፖራሪ ደግሞ በጊዜ አይነት የሚቀመጡ ደግሞ እቃዎችን በሞዴ ሁለት ሰባ ላይ እናስቀምጣቸዋለን። እንደነገርኳችሁ ደግሞ በሞዴ 26 ወጪ የምናደርገው የተሸጡ እቃዎችንና ሊወገዱ የሚችሉ እቃዎች ደግሞ ካሉ በሞዴ 26 ወጪ እናደርጋለን። እሺ አሁን ይሄ የምታዩት እቃ ለሽያጭ አገልግሎት የዋልናቸው እቃዎች ናቸው። ኖርማሊ ለሽያጭ የሚያውሉ እቃዎችና ሀገርን ሊጎዱ የሚችሉ እቃዎችን ደግሞ በቃጠሎ የምናስወግድበት ሁኔታዎች አሉ። ይሄ ግን አሁን ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ኮስሞቲክሶች አሉ። ሽቶች ናቸው እነዚህ ቆጠራ ላይም በሚገቡበት ሰዓት ላይ ኖርማሊ በመጋዘን ኦፊሰሩ አማካኝነት ተቆጥሮ የሚገቡበት ሁኔታዎች አሉ። ይህ ግን እንደ አጋጣሚ በጨረታ ተሽጦ እየወጣ ያለ እቃዎች ናቸውና ክፍያ ተፈጽሞባቸው እየወጡ ያሉ እቃዎች ናቸው። ያው ኦፊሰሩም ደግሞ ቆጠራዎችን ወደ መጋዘን ሲገቡና ከመጋዘን ሲወጡም በተመሳሳይ የራሳቸው ሞዴል 265 እና ሞዴል 266 የሚባል አለ። እቃዎች ሲገቡ በሞዴል 265 ላይ ገቢ ያደርጋል። ያ ገቢ ያደረጋቸውን እቃዎች በተመሳሳይ መልኩ ደግሞ በሞዴል ሃያ ስድስት ላይ ወጪ ያደርጋቸዋል ማለት ነው። ይህ እንደ አጋጣሚ ኖርማል እቃዎች ናቸው። ምንም አገርን የሚጎዱ ነገሮች አይደሉም። ኖርማል እቃዎች ስለሆኑ በዚህ አይነት መልኩ ቆጠራው ተካሂዶ እንትን ያደርጋል ማለት ነው። ነገር ግን አገርን የሚጎዱ ነገሮች ከሆኑ ግን በቃጠሎ ና በተለያየ አይነት መልኩ የምናወድምበት ሁኔታዎች አሉ። ቀጣይ ደግሞ እስኪ ያለውን ሌሎች መጋዘኖች ማየት እንችላለን። እሺ፣ ይህ እንግዲህ የምናየው ቅድም እንደነገርኳችሁ ምግብ ነክ እቃዎች ብቻ የሚጠራቀሙበት ወይ ደግሞ የሚከማቹበት መጋዘናችን ነው። ምክንያቱም ከሌሎች እቃዎች ጋር መርዛማና ሌሎች ለሰው ልጅ ጤና ሊሰጡ ከማይችሉ ነገሮች ጋር እቃዎች መቀላቀል ስለሌለባቸው ራሳቸውን ችለው ብቻ ምግብ ነክ እቃዎች ለብቻቸው የሚከማቹበት ስፍራ ነው። ለምሳሌ የተለያዩ ምግብ ነክ ነገሮች አሉ እና መጠጥ ነክ ነገሮች ናቸው። አሁን ለምሳሌ እዚህ ጋር ሰርዲኖች አሉ፣ ማስቲካ፣ የሚጠጡ ነገሮች አሉ፣ ጁሶች አሉ። እነዚህ ነገሮች ለአሁን አጋጣሚ ሆኖ በሽያጭ ላይ ስለሆነ ያለ ነው፣ ወይ ደግሞ እቃዎቹ እየወጡ ስለሆነ ነው። ትንሽ እንደምታዩት እቃዎቹ ትንሽ ተርመስመስ ያሉብን እንጂ ኖርማሊ ኦርደራቸውን ጠብቆ ነው የሚቀመጡት። መጠጥ ነክ ነገር በመጠጥ ነክ ነገር ይቀመጣል፣ ምግብ ነክ ነገሮች በምግብ ነክ ነገር ይቀመጣል። ግን አሁን በጨረታ ተሽጦ እየወጡ ስለሆኑ በዛ ሂደት ላይ ነው ያለ ነው እና ሌሎች ከሌሎች እቃዎች ጋር የማይቀላቀልበት ዋናው ምክንያት ቅድም እንደነገርኳቸው ነው። ስፔሮች ለብቻቸው አሉ። አልባሳትና ጫማ እንዲሁም ደግሞ ሌሎች እቃዎች ለብቻቸው የሚከማችበት ስፍራ አለ። ይህንኛው ግን አንድና አንድ የሚቀመጥበት ምግብና መጠጥ ነክ ነገር ብቻ የሚከማችበት የመጋዘን ስፍራ መሆኑን ላሳውቃችሁ ወዳለው ቀጣይ ደግሞ ያለውን መጋዘን ማየት እንችላለን። እሺ፣ አሁን ደግሞ ቅድም ካሳዩቸው ውጭ ሌላ አንድ ትልቅ መጋዘን አለን። በቅርቡ ጊዜ የተሰራ መጋዘን ነው። ይሄ ደግሞ ብዙ እቃዎችን ይይዝልናል ተብሎ የሚታሰብ መጋዘን ነው እዚህ ጋር ምግብ ነክ ነገሮች ሳይሆን ያሉት የተለያዩ እቃዎች ናቸው። በጣም ከስፋቱም አንጻር ብዙ እቃዎች መያዝ ስለሚችል ስፔር ፓርትም አልባሳትም እና የተለያዩ እቃዎችን በተለያየ አይነት መልኩ ከታጎራይ ተደርጎ የተቀመጠበት ሁኔታዎች አሉ። በጣም ትልቅ ሰፊ መጋዘን ነው። መግባትና ማየት እንችላለን። ትልቅ መጋዘን እንደመሆኑ መጠን እዚህ ጋር ልናስቀምጣቸው የምንችላቸው ተለቅ ተለቅ ያሉ እቃዎች ናቸው እና በይዘታቸውም በአቅማቸውም በጣም ሰፋፊ ትልልቅ የሆኑ እቃዎች ናቸው እናስቀምጣቸው ቦንዳዎች አሉ፣ ሲጋራዎች አሉ፣ ስፔር ፓርቶች አሉ፣ አልባሳት አለ፣ ጫማዎች አሉ። እነዚህ እነዚህ ነገሮች በጠቅላላ ይሄ ትልቅ መጋዘን ውስጥ የሚቀመጡበት ሁኔታዎች ናቸው ያሉት። እንዳጠቃላይ እንደ ስራ ሂደታችን እንደ ውርስ እቃ መጋዘን ስራ ሂደታችን የሚመጡ እቃዎች ቅድም እንደተናገርኩት ከአልበረከቴ ኬላ ና ከአዋሽ ኬላ እንዲሁም ከበታራ የሚመጡ እቃዎችን በጠቅላላ እዚህ ግቢ ውስጥ ባያቸዋቸው መልኩ በኮንቴነሮችና እንደዚሁም በቤቶች በውርስ መጋዘኖች ውስጥ እንዲሁም እዚህ በዚህ አሁን ባለንበት ትልቁ መጋዘን ውስጥ ነውእቃዎች እየተከማቹና እያስቀመጥናቸው የምንገኘው በተለያየን መንገድ ደግሞ እነዚህ የሚገቡ እቃዎችን በሞዴ ሁለት ስልሳ አምስት እንደዚሁም ደግሞ በሞዴ ሁለት ሰባ የሚገቡ እቃዎች ያው አደራ እቃዎች ናቸው፣ በጊዜያዊነት በቴምፖራሪ የሚገቡ እቃዎች ናቸው። እነሱን በዛ መልኩ እናስቀምጣቸዋለን። በሞዴ ሁለት ስልሳ አምስት ደግሞ ችግር የለባቸውና ውርስ የተደረጉ እቃዎችን በዛን መልኩ እናስቀምጣቸዋለን ወጪ በምናደርግበት ጊዜም በሞዴ 26 ነው ወጪ የምናደርጋቸው እቃዎችን ብዙ አይነት እቃዎች ናቸው ያሉት እንደ አዋሽ ብራንች በጣም እጅግ በጣም ብዙ በየቀኑ ማለት ይቻላል እጅግ በጣም ብዙ እቃዎች ናቸው እየተያዙ የሚገኙት ስለዚህ እነዚያ ሁሉ እቃዎችን የሚያስተዳድረው በዋነኝነት ያው ብራንቹ ቢሆንም እንደ ስራ ሂደት ደግሞ የውርስ እቃ መጋዘን ስራ ሂደት የሚባል አለ እኔ ደግሞ የዛ ክፍል ውስጥ አንዱ ፓርት ነኝ በእቃ ወጋገድ ቡድን ውስጥ ነው የምሰራው በአሁኑ ሰዓት ደግሞ በውርስ እቃ መጋዘን ስራ ሂደት ውክልና ሰጥቶ ይህን ገለጻ ያደረኩላቸው ያለሁት እና እንዳጠቃላይ ብዙ ነገሮችን እንትን ነው የምናስወግዳቸው በሽያጭ ነው የምናስወግዳቸው። በአብዛኛው በሚባሉ እቃዎችን በሽያጭ የምናስወግድባቸው ሁኔታዎች አሉ። በሽያጭ ስፔር ፓርቶች ይወገዳሉ። በሽያጭ አልባሳት አሉ፣ ምግብ ነክ ነገር እቃዎች አሉ፣ ኮስሞቲክሶች አሉ፣ ጫማዎች አሉ። እና እነዚህ እነዚህን ነገሮች በጠቅላላ በሽያጭ ነው የምናስወግዳቸው እና ከዛ ነው አንድና አንድ ገቢያችን። ሌላ ምንም አይነት ገቢ የለንም እንደ ብራንች ከኮንትሮባንድ ከሚያዙ እቃዎች ነው ገቢያችን ልናገኝ የምንችለው እና እዛ ላይ ነው እንግዲህ ያለን ሩጫ እዛ ላይ ነው ያለን ትኩረት ሰጥተን የምንሰራበትን በዋነኝነት በኮንትሮባንድ የሚያዙ እቃዎችን ወደ ሽያጭ ለውጠን ከዛ በኋላ ወደ ገቢ ሰብስበን ከዛ ገቢያችን እንደ ብራንች የምናሳድግበት በዚህ መልኩ ነው እንደ ሌሎቹ ብራንቾች ፍሪላንስ ኦፊስ ስላልሆነ ለጊዜው በዚህ አይነት መልኩ ነው ገቢዎችን እየሰበሰብን ያለ ነው እና በሽያጭ ከምናስወግዳቸው እቃዎች በተጨማሪ ለአገር ጎጂ የሚሆኑ እቃዎችን ወይ ደግሞ ኤክስፓየርድ የታለፈባቸውን እቃዎችን እነሱን ደግሞ መጀመሪያ ላይ እገልጻለሁኝ በማቃጠል እና በመቅበር የምናስወግድበት ሁኔታዎች አሉ። እንዲሁም ደግሞ ከኮሚሽናችን በሚጻፍልን ደብዳቤ መሰረት አንዳንድ ጊዜ እቃዎች በማስተላለፍ ለሰብአዊ እርዳታ የምንሰጥበት ሁኔታዎች አሉ። እዚህ ለምሳሌ የምታያቸው እነዚህ ቦንዳዎች በአብዛኛው የሚሰጡት ከኮሚሽናችን በሚጻፍልን ደብዳቤ መሰረት ሰብአዊ እርዳታን አስመልክቶ የሚተላለፍላቸው አካሎች አሉ። ለነዛ የምናስተላለፍባቸው ሁኔታዎች አሉ። ከዛ አንጻር ነው ያሉትን አጠቃላይ ሮል ሁኔታዎችን ለመግለጽ እንፈልገው እነዚህ የሚገቡ ጠቅላላ እቃዎች ሁሉም በአንድና አንድ መንገድ ብቻ ለሚወገዱ በሽያጭ ብቻ ሳይሆን በተለያየ አሁን ቅድም በገለጽኳቸው አይነት መንገድ ነው ልናስወግዳቸው የምንችለው፣ እያስወገድናቸው ያለ ነው። በዛ አግባብ ነው ማለት ነው። ውርስቃ መጋዘን እንደ አጠቃላይ ባይኖር ኖሮ ብለህ ብታስበው የኮንትሮባንድ ፍሰቱን በዛ ልክ ይጨምራል፣ ገቢያችንም ይቀንሳል፣ የምናስገባው ገቢ። ምክንያቱም እንደሌሎች መጋዘኖች እንደ ሌሎች ብራንቾች የእኛ ክሊራንስ ስላልሆነ የግድ ውርስቃ መጋዘን መኖሩ መስትና መስት ነው። በቃ ምንም እንት የሚያስደረገው ነገር የለም። መጋዘን ከሌለ የሚመጡ እቃዎችን በምን አይነት መልኩ አስቀምጠናቸው፣ በምን አይነት መልኩ እናስወግዳቸው እንችላለን የሚለው ጥያቄ ውስጥ ስለሚገባ እንደውም በጣም ትልልቅ መጋዘኖች ናቸው። እንደ አዋሽ ብራንች በጣም ብዙ እቃዎች ፍሰቱ ቀላል አይደለም። በኮንትሮባንድ የሚያዙ እቃዎች የሚገቡበት ሁኔታ እጅግ በጣም ብዙ ነው። በየቀኑ ነው እቃዎች እየገቡ ያሉት እና ለዛ ደግሞ ያው እንዳያችሁት ይሄ አዲስ መጋዘን ነው። እንደዚህ አይነት ሌላ መጋዘንም ኬላ ላይ አለን። ስለዚህ በዚህ አይነት መንገድ ነው እያጠራቀምና እቃዎችን እያስወገድናቸው ያለነው እንጂ ያ ባይኖር ብለን ብናሰበው ማኖረ ገቢውም አይኖርም እቃ የምናስቀምጥበትም ቦታ ሊኖር ስለማይችል ውስብስብ ነገር ውስጥ እንደሚገባውና ይሄ መኖሩ በጣም ጥሩና አስፈላጊና አስፈላጊ የሆነ ነገር ስለሆነ በዚህ አይነት መንገድ ከዚህ ከውርስ እቃ መጋዘናችን ውጭ እያደረገን እቃዎችን እንሸጣለን፣ እናስወግዳለን። በተለያየን መንገድ ቅጥ በገለጽችን መንገድ እናከናውናለን ስራችንም ማለት ነው። አመሰግናለሁ።